ኃጢአቱ ይሰራ ይለታል ይድናል። ለእሳቸው ቃል ኪዳን ተገብቶለታል የሚሉ አሉ። አንቺ እንደዚ ታምኛለች በእሱ? አዎ እውነት ነው። እንደዚያ ካልክ ደግሞ ሶፊ፣ አንድ ጥያቄ ልጠይቅ ነው። ጠይቄኛለሽ። መጀመሪያ ይሄን ጠይቄ ይመልሺና ንገሪኝ። ኦኬ። ስለዚህ ሰው ኢየሱስ ክርስቶስን የህይወቱ ጌታ አዳኝ ገዢ አድርጎ ባይቀበልም ደብረ ሊባኖስ ከተቀበለ ይድናል ማለት ነው። እንደዛ አይደለም። እንደዛ የሚል ጽሑፍ የለም። ጽሑፍ እንደዛ የሚል የለም። ግን አንድ ነገር ልንገር አንድ ነገር ልንገር እንትን ነው። በእኛ እንደው ማፍም ይጠራ አይደለም። እናንተ ጋር እንደዚህ ከተባለ፣ አሁን አሁን የመጡት ስም አልጠቅስም፣ ፓስተር ምናምናም ብለው የመጡት አሁን፣ አይደለም እንኳን ሰው እየዳንዴ ይላል ነው አንተ የመጡት እኔ በዚህ ነገር አልከራከርም። ብዙ ጊዜ አልወድም፣ ስለ እምነትና ስለዛር ሲወራ አልወድም። በእርግጥ ግን እነሱ እንኳን በጣም ጴንጤ ጋ ጭራሽ እንትናችን አለን እያሉ የሚያድል ፓስተር የለም። በእከሌ ስም አሁን አንድ ነገር እዚህ ቲቪ ላይ ብከፍት የምሰማው ነገር ነው። በእከሌ ስም ተፈወስኩ ከዛ እብን የለም ይሄ ከሀሜት ውጭ